ሰላም ጤና ስጥልኝ፣ ተከብራችሁ ተመልካቾቻችን፣ ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ኢትዮጵያ ባለፉት አራት ወራት ከእርድ እንስሳት አንጀት፣ ኩላሊትና ሌሎች ክፍሎች ሽያጭ ከቅድ በላይ ገቢ ያገኘች ኢትዮጵያ በ2018 በጀት አራት ወራት ከእርድ ተረፈ ምርት ሽያጭ ከታቀደው በላይ ገቢ ማግኘቷን የእንስሳት ልማት ኢንስቲትዩት አስታውቋል። የሶሺዮ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ ለብስራት ሬዲዮ እንደገለጹት ባለፉት አራት ወራት 1970 ሜትሪክ ቶን የእርድ ተረፈ ምርት ለውጭ ገበያ ማቅረብ ተችሏል ብለዋል። ተቀነባብረው ለውጭ ገበያ እንዲቀርቡ የሚደረጉት የእርድ ተረፈ ምርቶች ጥሩ የሚባል የውጭ ምንዛሬ ገቢ እያስገኙ እንደሚገኙ የተናገሩት ዶክተር ሳህሉ ለምግብነት ተመራጭ መሆናቸው ሰዎቻቸውን አብራርተዋል። በተገኘው ውጤት መሰረት በገቢም ሆነ ለውጭ ገበያ ከቀረበው ምርት መጠን አንጻር ከእቅድ በላይ ውጤት ማስመዝገብ ተችሏል። በዚህ ጊዜ ውስጥ ለውጭ ገበያ ከቀረቡት ምርቶች 341 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ የነበረ ሲሆን ከእቅድ በላይ 37 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል ሲሉ ተናግረዋል። ለማቀነባበሪያ ኢንዱስትሪዎች በበቂ ሁኔታ ግብአት ማሟላቱን፣ ጥራቱን የጠበቀ ምርት ለመዳረሻ ገበያ እንዲቀርብ መደረጉን እና መዳረሻ ገበያ ላይ የደንበኞች ቁጥጥር ለማስፋት ጥረት መደረጉን ጥሩ አፈጻጸም መገኘቱ ዋነኛ ምክንያት ናቸው። ኢትዮጵያ የእርድ ተረፈ ምርትን በዋናነት ወደ ሩቅ ምስራቅና ወደ አንዳንድ የአፍሪካ ሀገራት ለሽያጭ ታቀርባለች ስትል ቅድስ ደጀን ዘግባለች። በስምንት ዓመቷ ታዳጊ ላይ የግብረ ስጋ ድፍረት የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ ጌቱ ተረፍ የተባለ ግለሰብ በምዕራብ ሸዋ ዞን ሜታ ወረዳ ሰንዳፋ ቦናያ ቀበሌ ውስጥ የታዳጊዋ ቤተሰቦች ቤት አለመኖራቸውን ተከትሎ በማረጋገጥ በስምንት ዓመት ልጅ ላይ የግብረ ስጋ ድፍረት በደል መፈጸሙን በማስረጃ መረጋገጡ ተገልጿል። በወቅቱ ታዳጊዋ ውጭ እየተጫወተች ባለችበት ወቅት አታሎ ይህንኑ ድርጊት መፈጸሙን የገለጹት ሲሆን በደረሰባት ጉዳት ውሃ ሽንት መሽናት አቅቷት ስትቸገር የተመለከቱት ቤተሰቦቿ ምን ምክንያት እንዲልትሆን እንደቻለች በጠየቋት ጊዜ የደረሰባትንና ድርጊቱን የፈጸመውን ግለሰብ በመናገሯ ጉዳዩ ወዲያውኑ ለፖሊስ በማሳወቅና በጤና ተቋማት በማስመርመር ተከሳሹን በቁጥጥር ስር ሊውል ችሏል። ፖሊስም ከሕክምና ተቋም ያገኘውን መረጃ የመደፈር ጥቃት መፈጸሙን የሚያረጋግጥ በመሆኑ መረጃውን ከሌሎች ማስረጃዎች ጋር በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበለትን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 በሕፃናት ላይ የሚፈጸም የግብረ ስጋ ድፍረት በደል ክስ ስድስት መስረቷል ክሱን የተከታተለው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤትም ህዳር 25 ቀን 2018 ዓ ም በዋለው ችሎት ተከሳሹ ድሞዩ 13 ዓመት ያልሞላት ልጅ ላይ የግብረ ስጋ ድፍረት በደል መፈጸሙን በማስረጃ ሙሉ በሙሉ በማረጋገጡ በ16 ዓመት እስራት እንዲቀጣ የወሰነበት መሆኑን ብስራት ሬዲዮ ከምዕራብ ሸዋ ዞን ፖሊስ የኮሚኒኬሽን ጽፈት ቤት መግለጫ ተመልክቷል ስትል መባወርቅነ ዘግባለች ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የሱዳን አየር ኃይል በከተሞች በገበያዎች ና በትምህርት ቤቶች ላይ ባደረሰው የቦምብ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ተሰማ። የሱዳን አየር ኃይል በፈጸመው የቦምብ ጥቃት ቢያንስ 1700 ንጹሐን ዜጎች በመኖሪያ ሰፈሮች፣ በገበያዎች፣ በትምህርት ቤቶች እንዲሁም በተፈናቃዮች መጠለያ ካምፖች ላይ መገደላቸውን በሀገሪቱ የእርስ በርስ ጦርነት የአየር ወረራ ላይ በተደረገው ጥናት ተመላክቷል። የሱዳን ምስክሮች ፕሮጀክት በሚያዝያ 2023 በጀመረው ግጭት ትልቁን የታወቁ ወታደራዊ የአየር ጥቃቶችን መረጃ ማዘጋጀቱን አስታውቋል። የአየር ኃይሉ ህዝብ በሚበዛባቸው አካባቢዎች መመሪያ አልባ ቦምቦችን መጠቀሙን የሰጠው ትንታኔ ያሳያል። መረጃው የሚያተኩረው በጦር አውሮፕላኖች በሚሰነዘረው ጥቃት ላይ ሲሆን ይህም የሱዳን ጦር ኃይሎች ብቻ ነው ሊንቀሳቀስ የሚችለው ብለዋል። ፓራሚሊታር የፈጣን ድጋፍ ሰጪ ኃይሎች አር ኤስ ኤፍ የጦር አውሮፕላን የለውም ሲል ሪፖርቱ አመላክቷል። አር ኤስ ኤፍ በሱዳን ምዕራብ ዳርፉር ግዛት የዘር ጭፍጨፋ ፈጽሟል በሚል በዩናይትድ ስቴትስ የዘር ማጥፋት ወንጀል ተከሷል በሚል በዓለም አቀፍ ደረጃ ተወግዟል። ፕሮጀክቱን የሚመሩት ማርክ ስኖክ ለብዙ ጉዳቶችና ጥሰቶች አር ኤስ ኤፍ ተጠያቂ ናቸው እና ትክክል ይመስለኛል ብለዋል። እንዲሁም የሱዳን ጦር ለድርጊታቸው ተጠያቂ መሆን ያለበት ይመስላል ይመስለኛል ሲሉም አክለዋል። በሌላ በኩል ከ700 የሚበልጡ ሱዳናውያን ከደቡብና ሰሜን ኮርዶፋን በከፋ የጸጥታ ችግር ሳቢያ በአንድ ቀን ውስጥ ተፈናቅለዋል ሲል የዓለም አቀፍ የስደተኞች ድርጅት አስታውቋል። የተባበሩት መንግስታት ድርጅት የመስክ ቡድኖች 650 ሰዎች ቅዳሜ ዕለት በሰሜን ኮርዶፋ ውስጥ በአራሃድ አካባቢ ከኢምራን መንደር ሸሽተዋል ሲል፣ ቀሪዎቹ ሰዎች ደግሞ ከደቡባዊ ኮርዶፋን ግጭትን ፍራቻ ወደ ተለያዩ አካባቢዎች ተንቀሳቅሰዋል። ከኮሎምቢያ ጋር ለተቀሰቀሰው ግጭት ለዲፕሎማሲ ምንም ቦታ የለንም ሲሉ የታይላንድ ውጭ ጉዳይ ሚኒስትር ተናገሩ። የታይላንድ ውጭ ጉዳይ ሚኒስትር ሲሐሳክ ፑሃንጊኬው እንደተናገሩት ካምቦዲያ ለሰላም ድርድር ዝግጁ አይደለችም እና አሁን ያለው ግጭት ለዲፕሎማሲያዊ መፍትሄ ቦታ እንደማይሰጥ ለአልጀዚራ ተናግረዋል። የታይላንድ የውጭ ጉዳይ ሚኒስትር ሁኔታው ለዲፕሎማሲው ቦታ ሲሰጥ ዲፕሎማሲው ይሰራል ብለዋል። አሁን ያ ቦታ የለንም፣ ይቅርታ አድርጉልኝ ሲሉ ተደምጠዋል። ታይላንድ በሰላም ለመደራደር ከካምቦዲያ ቁርጠኝነት ማየት ትፈልጋለች። ይህ ቁርጠኝነት በትክክል በምን እንደሚመጣ ግን ከመግለጽ ተቆጥበዋል። በእርግጥ በአሁኑ ጊዜ ዝግጁ አይደሉም። በአንድ በኩል ዝግጁ ይላሉ ነገር ግን መሬት ላይ የሚያደርጉት ተግባራቸው ሙሉ በሙሉ በተቃራኒ አቅጣጫ ነው ብለዋል። ምንም እንኳን ቀጣይነት ያለው ጠላትነትና ወታደራዊ እንቅስቃሴዎች በሁለቱም ወገኖች ላይ ኪሳራ እያመጣ ቢሆንም ፖዋንግ ኬዋ ክለው ሲገልጹ የካምቦዲያ ኃይሎች የሚያደርጉት ነገር ለማስቆም ዝግጁ መሆናቸውን እንዲያሳዩ እንፈልጋለን። ያ ከሆነ በእርግጥም የዲፕሎማሲና የድርድር ተስፋን ግምት ውስጥ ማስገባት እንችላለን ሲሉ ተናግረዋል። ካምቦዲያ የታይላንድ ጦር ማክሰኞ ማለዳ ላይ በድንበር አካባቢዎች ጥቃቱ እንደቀጠለና ቢያንስ ሰባት ሰዎች ሰዎች ገድሏል ሲል አስታውቋል። በጥቃቱ ቢያንስ ሶስት ወታደሮች መሞታቸውን ታይላንድ ተናግራለች። ታይላንድ በ2024 5.73 ቢሊዮን ዶላር የመከላከያ በጀትና 360 ሺህ በላይ የታጠቁ ኃይል አባላት ያለው ትልቅ የገንዘብ ድጋፍ ያለው ወታደር አላት። የታይላንድ ጎረቤት ካምቦዲያ እንደ ኤሮፓውያን አቆጣጠር በ2024 1.3 ቢሊዮን ዶላር የመከላከያ በጀት የመደበች ሲሆን 124300 ንቁ ወታደራዊ ኃይል አላት። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱብ የመረጃ ሰዓታችን ይህን ይመስላል። መረጆቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ ያድርግ ያለውኝ መልካም ቆይታ